ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁበት? ሰላማችሁ ብዝት ይበል። ወይ ስራ፣ ህይወት፣ ኑሮ እንዴት ይዟችኋል? አን ተመልካቾች፣ ድንገት እዚህ ማሂ ጋ የሆነ ቦታ ደርሰን ልንመጣ እየተዘጋጀች ነበረ። ይኸው ተመልካቾች፣ ያው ውጭ ቆሜ እየጠበቅኳት ነው። ብዙ ጊዜ ያው የሆነ ቦታ ልንሄድ ስንል እንደምታውቁት ሴትና ወንድ እኩል አይደለም። እንግዲህ ወንድ ልጅ ቶሎ ብሎ የመውጣት ከቤት ለመውጣት ያን ያክል ረዝም ጊዜ አይወስድበትም። ሴቶች ሴቶቻችን ግን ብዙ ጊዜ አንዱን ሲያስተካክሉ፣ ይህ ሲለብሱ፣ ያን ሲቀይሩ ይጠብቀው አካል ዛግ ነው የሚሆነው። እንዱ እያለች ነው የዘገየችው። ተመልካች እኔ ሰው መጠበቅ አልወድም ተመልካቾች። እና ቶሎ ነው የሚሰለቸኝ። እና አሁን መቸን ስቼ እየጠበቅኳት እስካሁን አልመጣችም። የሆነ ቦታ ደርሰን ልንመጣ እና ስለዚህ በዚሁ አጋጣሚ አንድ ሀሳብ መጣል የተመልካቾች ያው ሰው ስራ ፈትቶ ቁጭ ሲል ወይም ደግሞ ሲቀመጥ ነው የሆነ ሀሳብ፣ ተንኮል፣ ሴራ የሚመጣለት እና ምን ብያሰብኩ መሰላችሁ እዚህ ሰፈራችን ትንሽ መንገድ እንደሄድ የሆነ ካፌ ያለ እዛ ካፌ ላይ እንግዲህ ጋብዝሽና ተጫውተ ምናምን ይሄዳለን። ከበላን ከጠጣን በኋላ እዛኛው ሱሬ ትቸው ማለት አንዳንድ ጊዜ በእርግጥ በእውነታው ዓለም ብር ያለበትን ሱሪ ሳትለብሱ ቀርታችሁ የሌለበትን ብር ያላስቀምጣችሁበትን ሱሪ ለብሳችሁ ወጥታችሁ ምናምን አጋጥማችሁ ያውቃል። በእርግጥ በእርግጠኝነት እናንተም እኔ አጋጥሞኝ ያውቃል። በነገራችን ላይ ማለት ብር ያስቀምጥኩበትን ሱሪ ለበስኩ ብዬ ግን ያላስቀመጥኩበት ለብሼ ወጥቼ በጣም ቻለንጅ ገጥሞኝ ፈተና ገጥሞኝ ያውቃልና፣ ብር ያለበትን ሱሪ ሳለብስ መጥቼ ነው ምናምናምናም ብዬ በጣም ሮዋንዳ አደርጋለሁ። ተመልካቾች ቀውጠዋሉ። አስቡት እንግዲህ በልታችሁ ጣታችሁ ተመግባችሁ ስትጨርሱ ኬሳችሁ ብር ሳይኖር ሲቀር በመድሃን ያለብስም በጣም ነው የሚያስጨንቀው። በእውነት በጣም ነው የሚያስጨንቀው። አጋ አስቡት እንግዲህ ሰው ባለበት እና ምን አይነት ፊሊንግ ምን አይነት ስሜት ልታንጸባርቅ እንደምትችል ሞባይል ባንኪንግ ትራንስፈር አድርግ ነው የምትለኝ ሞባይል ባንኪንግ ደግሞ ብሎክ ሆነብኝ እምቢ ያለኝ ነው የምላት ተመልካቾች እንግዲህ እስከ መጨረሻው ድረስ አብራችሁን ሆኑ የምታሳየውን ፊሊንግ አብረን እናያለን ለዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ ሼር ኮሜንት በማድረግ ታዴና ማሂ ዩቲዩብ ቻናልን አሳድጉት በጣም ወዳችኋለሁ እንግዲህ እዚህ ጋር እንደምታዩት ው ካፌ ውስጥ ገብተን ምግብ አዘን እየበላን ነው እሷ የምታውቀው እንግዲህ የቀን ቪሎግ እንደምንሰራ ነው ተመልካቾቼ። እንግዲህ እኔ ግን እዚህ ጋር ሴታፕ ሁሉ ነገር ጨርሼ እየተመገብን ነው ያለ፣ ነው እሷ እንግዲህ ሀገር ሰላም ብላ በነፃነት እየበላይ ነው። መጨረሻ ላይ እንግዲህ የሚፈጠረውን ነገር አብረን ነው የምናየው ተመልካቾቼ። እንደምታዩት የካሜራ አቀራረጹም በጣም ኳሊፋይድ ነው፣ ምክንያቱም ያው ብሎግ የብሎግ ስለሆነ ያው ፊት ለፊት አስቀምጬ ነው እና እየቀረጽኩት ያለሁት ያው አገራማን ብለን እዚህ ጋር እየተፈወስን ነው ተመልካቾች። እንግዲህ ፍጻሜውን፣ ምን አይነት ሁኔታ ሊፈጠር እንደሚችል የእሷን ፊሊንግ እና ስሜት አብረን እናያለን ነው ተመልካቾች። እንግዲህ በቻልኩት አቅም ይዋጣልኛል የሚል እምነት አለኝ።